ሲ ማሻአላ፣ ወላ እሺ፣ ዛሬ የሸጥሽውን ቀጥታ ወላ ስም ዝርዝሩን አስጠፍሻለሁ። ችግር የለም ወላ ግን

ሰላም ላችሁ፣ እኔ ጋር ወላሂ ሁል ሰላም ነው አልሐምድሊላሂ ዛሬ ማለት ነው የሚገርማችሁ ትናንትና ሰሚራን በጣም ሰርፕራይዝ አድርጊያት፣ ተደስታ እንቅልፍ ሳተኛ ድና በጠዋት ተንስታ ነው ሱቅ የገባችው። ወላሂ እስኪ ዛሬ ምን ስትሸጥ ዋለች። እኔ ሌላ ቦታ ነው ያልኩት። ዛሬ አቡ ዛሬ ስቅባታ ነው። ወላሂ ምንም ካልሸጠኝ ዊኒ። እስኪ እንግዲህ ወደ ሰሚራ አልሄድ ነው ገና እንትን አልኩ ማለት ነው። ገና አልሄድ ነው አልተገናኘንም ዛሬ። ወላሂ ጠዋት ነው ሱቅ የገባችሁ እሷም ዛሬ ምን ሲሸጣ ሽስቲ ሸጥ ሽን ቁጠሪ ነው ነው ማለት አሁን፣ ለማንኛውም ወላይ ወደ ሷ ሱቅ ልሄድ ነው እና ተመልካቾቼ አበረታቱን እንጂ፣ እንዴ እኛ ለፍተን ጥረን ግረን ሱቅ ስንከፍት እናንተ የምትገዙ ትንቃ እስኪ ከኛ ግዙ። ወላይ በታማኝነት እኛ እንልክላችኋለን። ቴሌቪዥን፣ ኤሌክትሮኒክስ፣ የልብስ ባችን ሁሉንም ዓይነት የምትፈልጉ ከኛ አዘዙ። እስኪ እኛ እኮ በማንኛውም ሱቅ ላይ ቀንሰን ነው ምንሸጠው። ሱቅ ላይ በሚሸጠው ዋጋ ማለት ነው ምንጨምረው ነገር የለንም እና ደግሞ ይሄ በታማኝነት ነው። ቀብድ ምንም የለውም። ገዝታችሁ በቃ ዛሬ ታስገባላችሁ እኔ ነገ እንልከዋለን ማለት ነው እና ለማንኛውም እስኪ በሰሚራ እንሳቅ። ዛሬ አብራችሁ ሁኑ። ሸጣ ከሆነ ከሳቅ ተረፈች። ዝም ብላ ግን ቁጭ ብላ ከሆነ የዋለችው እኔ አላቅም። ለማንኛውም አብራችሁ ሁኑ ማለት ነው። ዛሬ በሰሚራ እንግዲህ ፋን እንላለን። ኢንሻላህ። አሁን ሰዓቱ መሽቷል። እኔም ወደ ቤት እየገባሁ ነው። ሀያ፣ ይመቻችሁ። እኔ ስራ ውዬ ሌላ ቦታ ነው ዛሬ ዋልኩት፣ ኬንስ ያልዋልኩም ና እሷ ደግሞ ሱቅ ናት። ሀያ፣ እስኪ አብረን እናያለን፣ እዛው ስደርስ ላሳያቸው። እንግዲህ ተመልካቾች ይኸው ኬሚሴ እገብቻለሁ ሰሚራ እንግዲህ ኪሎ ይልሻል ማለት ነው፣ እና ይኸውና ኬሚሴ ገብቻለሁ። አሁን ወደ ሰሚራ ነው እንግዲህ ተመልካቾቼ ይኸውና ደርሻለሁ ማለት ነው። ወሰሚ ራሱ ጋር ደርሻለሁ አሳያችኋለሁ። ወላሂ ወላሂ ይገርመኛል። እንግዲህ የመጀመሪያዋ ቀንም ስለሆነ እስቲ እንግዲህ እናያለን። ለማንኛውም እህ አብራችሁኝ ትቆያላችሁ ማለት ነው። ላይክ እያደረጋችሁ አያ እንግዲህ ፍሪጅ ይኸውና ፍሪጅ፣ ይሄ ፍሪጅ ነው። እዚህ ጋር እንደምትመለከቱት አለላችሁ። ይሄው 400 ሊትር አለ፣ 340 ሊትር አለ ይህ አራት መቶ አስር አለ እዝህም አለ። እንግዲህ እና ያየቺ ግርሞታ ነው። ወላ ለማንኛውም ፍሪጅ ለምትፈልጉ ፍሪጅ አለላችሁ። እንግዲህ ተመልካቾች የዛሬ ነው ምነው ዝርዝር ለምን ታወጫው? ወደ ዝርዝር አይቻው። የበሉ የለም እ ዛሬ ሸሽ ወላሂ ች ልጅ ስቅብሽ ብር አውጥተሻል እ እየሳቅሁ ብሽ ነበረ። ተመልካች ላስቅ ነው የመጣው የኢትዮጵያ ብር ጭር ነው። እ ማሻአላህ ቴሌቪዥን 43 ኢንች እስቶብ በአንደኛው። ይሄ ደግሞ ይሄ ደግሞ እንደምታዩት አንደኛው ደግሞ የውሃ ማፍሊያ አለላችሁ። ከውጭ አታምጡ፣ እኛ ጋር አለላችሁ። እንደገና ደግሞ ውት የጁስ መፍጫ ይሄ አለላችሁ። መገንሰሚራ እ ወረሻት ሁሉን ነው የተወደዳቸው ሁሉን አይደል የሚሰማው ናቸው። ደህና ናቸው። በጣም ሰላም። እንግዲህ እንደምታውቁኝ እንደ ወዲያ አቁመሞች በሚጃማ ነው እሱ ዕቃ የገባሁት። እንደዚህ ብሸት ምናምን አይደለም ለሠራ በሚጃማ ነው የገባሁት። ስለዚህ እሙ ስኪና ማንኛውን እቃ የምትፈልጉት እቃ ከዚህ ከምታዩት ውጭ የምትፈልጉት እቃ ካለ እኔ እረት ብላችኋለሁ። እናንተ ብቻ አዘዙ። እንዲሁም ደግሞ ቴሌቪዥን ሶላርም አያችሁ፣ ሶላር አለ እዛ ጋር ቴሌቪዥኑ መውሰድ ትችላላችሁ ማለት ነው። አሟልታችሁ ወላሂ ዛሬእ እሸሽው እስኪ ዛሬ እሸሽው ሰኪና እስኪ እስኪ ዝጋ። እንዲያሰርቀኝ እሰርቅሻለሁ እሰርቅሻለሁ፣ እመጣለሁ። ወላሂ በያዝም ድላ እሸጠሻለሁ። በአካውንት ሳይገቡት የተወሰኑ ብሩ አካውንት የገባለው እኮ በአካውንት እየጻፈች ነው። በአካውንት ሳይገቡት በአካውንት ይገባ። አንዴ ሦስት ሺህ ገብታ ይሁን ይሁን ማለት ነው። ኑቶሎና እየዘየራችሁን እዚህ ጋር እየዘየራችሁ በአካል ኑቶሎና ግዙም እና እቃ አዘዙ። እቃ ዘ እሺ፣ እቃ የዳቦ መጋገሪያ አልገባም፣ ቪዲዮ ላይ የደቡብ መጋገር ያለን ማንኛውም ኤሌክትሮኒክስ ፍሪጅ አለ ፍሪጅ አለ፣ እሺ ሁሉም ነገር አለን። ስለዚህ እዘዙኝና እሙሰኪና ብላችሁ ቁጥር አለኝ። ከዛ አረፍት ቢልን ምናምን በሉኝና፣ አዎ በአካል ደግሞ መታችሁ እሙሰኪና ኤሌክትሮኒክስን እንደምትመለከቱት፣ ወላሂ የሌላ ተቃይሞ ዛሬ እኮ ካሼርሽን አስገቢ ይምታላ ብር ይኸው ቁልፍ አለሽ። ምን ሰርቀሻለሁ? ተመልከቱ፣ ካሼሪዋ አለ። አረ ልጅቱ ካፈሻሽ። ወላሂ ዘመናዊ ኤሌክትሮኒክስ ነው ይሄ የምትመለከቱት። እዚህ ጋ 43 ኢንች ትልቁ ቴሌቪዥን ነው። ስፒከር ደግሞ እንደገና የምትፈልጉ ይሄው እዚህ ጋ ስፒከር አላላችሁ። በሰጠሁት በሰጠሁት ሂደተራ መሳ እዚህ ጋ ተፈትሼ ልግባ። ይሄው ቴሌቪዥን አላላችሁ፣ ስማርት ቴሌቪዥን ያለ ያለው ራሱ ነው። ይሄው ሶላሩም እንደተሟላ እኛ ሱቃችን አለ። አንደኛው ጀርመን ቴክኖሎጂ ሶላር እንደምትመለከቱት ማለት ነው። ይሄውላችሁ ማዘዝ ትችላላችሁ። ሙሰኪና ኤሌክትሮኒክስ በጣም ሁሉ ነገር ያሟላ ነው። ሙሰኪና ኤሌክትሮኒክስ ሁሉ ነገር ያሟላ ነው። እኔ ደግሞ ምንም አሸጭም ብዬ ማለት ነው ልስቅብሽ ነበር የመጣሁት። ትልልቅ ዲሽም አለ ኳስ ማየት ለሚፈልጉ፣ የውሃ ማጣሪያም በትልቁ ይሄው አለ። ይሄው ዲሽም አለ በትልቅ በትንሽ እስቶቦች፣ እንይሁትላችሁ እዛ ጋር እስቶብ አለ። ከዛ እንደገና ደግሞ በአዳፕተርም አለ። ራንቺስ እንዲያው ግን ዛሬ ሆኖ እንዴት ነበር አይደብርም

አዎ ለማንኛውም ማሻላህ ወላሂ ለውጥ አላቸው። በጣም አንደኛ ነው ወላሂ፣ በጣም አንደኛ ነው። ቦታውም አንደኛ ነው። እንደገና ደግሞ የስራውም ዘርፍ አንደኛ ነው። ይኸው እንግዲህ እንደምትመለከቱት እቃችንም ሁሉ ነው የተሟላ ነው። ይኸው እንደምትመለከቱት መፈረጅ ትችላላችሁ። እሺ፣ ማሻላህ ሪሞቶችም በአይነት አለን። ይኸው እልልሽ ገመድም ሁሉም በዲስ የፈረም እያዘረት ነው። ይሄ እስፒከር ነው፣ እስፒከር በአይነት ይሄንን ታዲያ ሁሉም አይነት ነገር አለ ማለት ነው። ምርጫችሁ እኛን አድርጉ ትደሰታላችሁ። ፈርኒቸር አርጋ፣ ቁም ሳጥን እንደዚሁም አረቢያ ምንጣት፣ ምናምን ላስታወቅ እንጂ የራሴ ነው የእኔን ብቻ አልገባሁም። እሺ አሁን አሁን ማለት ነው። ፍሪጅ ሲገዙች መቆጣጠሪያው፣ ይሄ የፍሪጅ መቆጣጠሪያ ነው። የቴሌቪዥን መቆጣጠሪያ ነው። ይሄ በጣሪ መቆጣጠሪያው ነው። ይሄ ደግሞ ሪሲቨሮች ናቸው። ይሄ ደግሞ መፍጫ፣ በመብራትም መብራት ሳይኖርም ተወዙ መፍጫው ነው። ይሄ ደግሞ አ ይሄ ደግሞ ስፒከር ነው። አሁንም እዚህ ጋር ይሄ ስፒከሩ እንደዚህ ነው። አይሽው፣ ይሄ እዚህ ጋር ለማሳያ ወጣ ነው ስፒከር የለም፣ የለም፣ የለም። ሽያጭ በቃ። አይ አይ፣ የፍሪጅ መቆጣጠሪያ እንደገና፣ የእጅ እናት መፍጫ እንደገና ደግሞ ይሄ በቃ ሁሉም እንደገና። ይሄ መፍጫ ነው።